ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችው ኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመር። አበይት ነጥቦቹን በቅድሚያ የትግራይ ጊዜ መንግስት የሥራ ዘመን ተጠናቀቀም። አቶ ጌታቸው ረዳ ብልጽግና የተካተተበት አዲስ መንግስት መመሥረት አለበት ብሏል። ጠቅላይ ሚኒስትር አቤይ ነገሩን ያሉትን የማታለልና የውሸት መንገድንም ተናግሯል። ዝርዝሩ ተዘጋጅቷል። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ባህር ዳርን መጎብኘታቸውን ተከትሎ የፋኖ ኃይሎችን አርጅተዋል፣ ደክመዋል ብሏል። በክልሉ የእርሳቸው አገዛዝን የሚጠብቀው ሰራዊትን እየተዋጉ የሚገኙ ወጣቶችንም በተናካሽ ነፍሳትና እንስሳት እየመሰሉ አቅርበዋል። ትሰሙታላችሁም። ከአዲስ አበባ ወደ አማራ ክልል በመጓዝ ላይ የነበሩት ተሳፋሪዎች በጅምላ ታገቱ። እገታው የተፈጸመው በኦሮሚያ ክልል ፍቼና ጎሃጽዮን መካከል ባለ ስፍራ ላይ ነው። ተጨማሪውን ይዘናል። ሰራዊቱ የኔን እንቅስቃሴ የመገደብ ፍላጎት ነበረው ሲሉ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ቡድኑ እያሉ ከሚጠሯቸው አካላት እቅድ አምልጫለሁ ይላሉ። ከመቀለ በወጡበት እለት የሳቸውን ወደ አዲስ አበባ መጓዝ የተቃወመ ወታደራዊ ኃላፊ በፓትሮል ኤርፖርት ድረስ ተከትሏቸው እንደነበረ አንስቷል። ሌላኛው መረጃችን ነው። የቤልጅየም ዲፕሎማቶች ከሩዋንዳ ለቀው እንዲወጡ 48 ሰዓታት ተሰጣቸው። በኮንጎ ጦርነት ምክንያት ሩዋንዳ ከቤልጅየም ጋር ያላትን ግንኙነት ማቋርጣለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። መልካም ቆይታ ይሆንላችሁ። የትግራይ ጊዜያዊ መንግስት የስራ ዘመን ተጠናቀቀም። አቶ ጌታቸው ረዳ ብልጽግና የተካተተበት አዲስ መንግስት መመስረት አለበት ብሏል። ጠቅላይ ሚኒስትር አብይ አህመድ ነገሩን ያሉትን የማታለልና የውሸት መንገድንም ተናግሯል። የስራ ዘመኑ የተጠናቀቀውን ጊዜያዊ አስተዳደር በፕሬዝደንትነት የሚመሩት አቶ ጌታቸው ረዳም ጠቅላይ ሚኒስትር አብይ የራሳችሁን ሰዎች ብልጽግና ናችሁ ብላችሁ አስገቧቸው ብለዋቸው እንደነበር ተናግሯል። የትግራይ ክልል ጊዜያዊ መንግስትን ያቋቋመው አዋጅ በ1995 የወጣ ሲሆን ለሁለት ዓመት የሚቆይ ሆኖ ከተዋቀረ በኋላ አስፈላጊ ሆኖ ሲገኝ አንድ ጊዜ ብቻ ለስድስት ወራት እንደሚራዘም ይጠቁማል። ይህንን አዋጅ ተከትሎ መጋቢት 7 2015 ዓ ም በአቶ ጌታቸው ረዳ ፕሬዝደንትነት እንዲመራ የተቋቋመው የትግራይ ጊዜያዊ መንግስት ሙሉ የስራ ዘመኑን በትናንትናው ዕለት አጠናቋል። ይህንን ጊዜያዊ መንግስቱን ተከትሎ በአዋጁ ላይ የተቀመጡ የፌዴራል መንግስቱና የጠቅላይ ሚኒስትሩ ኃላፊነቶች ቢኖሩም አንደኞቹንም በተመለከተ ግን ሲወጡ አልታይም። ለአብነት አዋጁ ጠቅላይ ሚኒስትሩ ክልሉ ስለሚገኝበት ሁኔታ ለፌዴሬሽን ምክር ቤት በየሶስት ወሩ ሪፖርት ያቀርባል ብሎ ያስቀመጠ ቢሆንም አብይ አህመድ አንድም ቀን ይህንን አዋጅ ተከትለው ሪፖርት ሲያቀርቡ አልታዩም። የፌዴሬሽን ምክር ቤት ወቅታዊ ሁኔታውን ለሕዝብ መግለጫ ይሰጣል ተብሎ ቢቀመጥም ትግራይን በተመለከተ መግለጫ ለመስጠት የጠራው ጋዜጣዊ መግለጫ ኑሮም አያወቅም። በአዋጁ መሰረት ምርጫ ተከናውኖ የክልሉ መንግስት መደበኛ ስራውን እንዲሰራ ማድረግም በዚሁ በሁለት ዓመት ጊዜ ውስጥ የፌዴሬሽን ምክር ቤት ያከናውኗል ተብሎ የተቀመጠ ቢሆንም ይህንን ለማድረግ ምክር ቤቱ ሀገሪቱ ሲንቀሳቀስ አልተስተዋልም። የክልሉ ህዝብ ስለ ሁኔታው መረጃ የሚያገኝበትና ሀሳብ የሚሰጥበት መድረክ በየወቅቱ መዘጋጀት ይኖርበታል የሚለው አዋጁም በሚዘጋጁ መድረኮች ላይ የሚቀርቡ የህዝብ ሀሳቦች ለፌዴሬሽን ምክር ቤትና ለሚኒስትሮች ምክር ቤት እንዲደርሱ ይደረጋል ቢልም ይህንን የአዋጁን አንቀጽ ለመፈጸም የሰራ የፌዴራል ሹምና መስሪያ ቤትም አልታየም። በዚህ መልኩ ጠቅላይ ሚኒስትሩ የሚሆን ሚኒስትሮችና ፌዴሬሽን ምክር ቤት በአዋጅ የተሰጣቸው ኃላፊነትን ያልተወጡበት የህወሓት አመራሮች ለአንድ ወንበር ሲሟገቱበት የነበረው መንግስት ስልጣን ዘመን ሰኞ ተጠናቋል። ይሁን እንጂ ለስድስት ወራት ብቻ ማራዘም እንደሚቻል ይሄው አዋጅ ይጠቁማል። በመሆኑም ትግራይ እስከ መስከረም ሁለት ብቻ የሚቆይ ተጨማሪ ጊዜያዊ መንግስት እንዲኖረው አዋጁ ያስገድዳል። ጉዳዩን አስመልክቶ ማብራሪያ የሰጡት አቶ ጌታቸው ረዳም አሁንም የጊዜያዊ መንግስቱ ፕሬዚደንት መሆናቸውን በአጽኖት ካብራሩ በኋላ አዲስ አበባ ተጠርቶና ውይይት ተደርጎ ብልጽግናም የተካተተበት ጊዜያዊ መንግስት መመስረት ይኖርበታል ብለዋል። አሁን ባለው ሁኔታ ትግራይ ፖለቲካ ኃይሎችን በሙሉ የሚያሳትፍ ሆኖ የትግራይ ብቻ አይደለም። በዚህ ጉዳይ ላለሁ የሚል የፌዴራል ተሳትፎ ያላቸው ሰዎች እድላቸውን ይሞክሩ። አምሳ ሲደመር አንድ የሚባል ቀመር ተሰርቶ አብላጫ መቀመጫ ህወሀት እንዲኖረው ይደረግ የተባለበት መንገድ ተገቢ እንዳልነበር ያነሱት አቶ ጌታቸው እንዲህ የሚባል ጉዳይ በስምምነቱ ላይ የለምም ይላሉ። በወቅቱ ግን ብልጽግና ራሳቸው ተስማምታቸው መሠረቱ ማለቱን ተከትሎ ይሄ ቀመር እንደወጣ ያስታወሱ ሲሆን በወቅቱም ጠቅላይ ሚኒስትሩ እንድናደርግ አዘዙን ያሉትን አስገራሚ ነገር አንስተዋል። ይኸውም የህወሀት አባላትን ብልጽግና ናቸው ብላችሁ አስገቧቸው በማለት በውሸትና በማታለልም ስራ እንዲሰራ መክረው እንደነበር ያነ እየተነሱበት ይገኝበታል። ኮምፖዚሽኑ በሚመለከት እኔ ማስታወሰው እንዲሁም ብልጽግና ብላችሁ የሆኑ ምሁራንን የቴፌሌፍ ምሁራን እናስገቡ ግን ድርሻችሁን አርባ ምናምን አድርጉት ብለውን ነበረ ጠቅላይ መጨረሻ ላይ ማስታወሱ አቶ ጌታቸው ረዳ ሰሞኑን በሰጡት መግለጫ ተቀናቃኞቻቸው የህዋ ጽፈት ቤተሰዎችን ጠቅላይ ሚኒስትሩ ሊያነጋግሯቸው አይገባም በማለት ሲማጸኑ መሰማታቸው አይዘነጋም። ለሪዮት ከሰጡት ማብራሪያ የተደመጠው ግን ይህ ተማጽኗቸው ሳይሰማ ቀርቶ እርሳቸው በሌሉበት የህወሓት ጽሕፈት ቤትን የወከሉ ኃላፊ ከጠቅላይ ሚኒስትሩ ጋር እንደተመካከሩና ስለ ጊዜያዊ መንግስቱ ጣፈንታም እንደመከሩ የሚገልጽ ነው። አንዱ ማራዘም አንዱ ጉዳይ ስለነበረ አጭር ውይይት ጠቅላይ ሚኒስትሩ ጋር አድርገን ነው። ጠቅላይ ሚኒስትሩ ጋር የተደረገው ውይይት ብቻዬን ያደረኩት። ከዛ በኋላ ጠቅላይ ሚኒስትሩ እንትናን እንዳገኙ አውቃለሁ። ሌላው የቲቤሬፍ በዚህ ጉዳይ ጉባኤ አድርግ ያለው የሚለውን ወገን ወኪል እንዳገኙ አውቃለሁ። ባገኙበትም ወቅት ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ባህር ዳርን መጎብኘታቸውን ተከትሎ የፋኖ ኃይሎችን አርጅተዋል፣ ደክመዋል ብለዋል። በክልሉ የእርሳቸውን አገዛዝ የሚጠብቀውን ሰራዊት እየተዋጉ የሚገኙ ወጣቶችንም በተናካሽ ነፍሳትና እንስሳት እየመሰሉ አቅርበዋል። በጠቅላይ ሚኒስትሩ አማካሪ ቅስቀሳዎችና የሰው ልጆችን የማጽዳት አደገኛ ንግግሮች ሳቢያ በርካታ የሀገሪቱ እናቶች ልጆቻቸውን ተነጥቀዋል፣ ህጻናት ተገድሏል፣ ንብረትም ወድሟል። ለአብይ አህመድ ሳላገለግል በቀር ኑሮ በሰማይ ሂወትም እቆጭ ነበር የሚሉት ዳንኤል ክብረት የብልጽግና አመታት የኢትዮጵያ ፖለቲካ ዋና ገጸ ባህሪያት ውስጥ ሆኖም ቀጥሏል። ብዙዎች የሚያስታውሷቸውም አስር ሚሊዮን ህዝብ ተገድሎ ቢያልቅም እኛ እኖራለን፣ ከፍታ ላይነን፣ ዝቃ አታድርጉን፣ የትግራይ ሰዎች አይደለም ከምድር ካሊና መፋቅ አለባቸው ወዘተ በሚሉ ንግግሮቻቸው ነው። በአማራ ክልል ወደ ጫካ የገቡ ወጣቶችንም በነፍሳትና ባህራዊት እየመሰሉ በማቅረብ ጃውሳ የሚል ስያሜን በመስጠት ጦርነቱ ይፋፋም ዘንድ የበኩላቸውን ተወ ተወጥቷል። በክልሉ በተለይም ባለፈው አመት በየከተሞች ስብሰባዎችን ብልጽግና ሲያካሂድ በተደጋጋሚ አስተያየት ሰጪዎች ዳንኤል ክብረትን እያጣቀሱ እንዲህ ተብለው የሚገለጹ ሰዎች ጋር እንዴት አድርጎ መንግስት ይነጋገራል በሚል ሲጠይቁ እንደነበርም የሚዘነጋ አይሆንም። በዚህም የተነሳ አንድ ሰሞን ጽንፈኛው፣ ጃው ሰው የሚሉ መጠሪያዎች በመገናኛ ብዙሀን በኩል እንዳይተላለፉ ታግደው የፋኖ ኃይሎችን ጫካ የገቡ ወንድሞቻችን በሚል ተተክተው ሲነገሩ እንደነበር የሚታወስ ነው። ለተወሰነ ጊዜም ቢሆን ረፍት ወስዶ የተመለሱ የሚመስሉት የቤተ መንግስቱ አጋፋሪም ዛሬ ደግሞ የአማራ ክልል ወጣቶችን እንደ በሚል መነሻ በውሻና ጉንዳን እየመሰሉ አቅርቧል። ጠቅላይ ሚኒስትር አብይ አህመድ ፑሽ አፕ ሲሰሩ ቀድሞ መሬት የሚነኩ ሲሮጡ የሚያራሩጡ ብስክሌት ሲነዱ የሚፈናጠጡ አገልጋዮቻቸውን ይዘው ወደ ባህር ዳር ማቅናታቸው የሚታወቅ ሲሆን ዳንኤል ክብረትም አብረው ከተጓዙት ውስጥ ናቸው። ይህን ድንገተኛ የብልጽግናው ከፍተኛ ሹማምንትን የኮሪደር ጉብኝትን ተከትሎ ነው አማካሪው ጃውሳው አርጅቷል ደክመዋል ያሉት። የብልጽግናው ግነው መሪ አማካሪም በሐተታቸው ጥንት የሶቪየት መሪዎች ሲያረጁ ራስን የመግለጥ ፈተና ይገጥማቸው ነበር አርጅተው እና ደክመው በሕዝባቸው ዘንድ እንዳለመታየት ሲሉ በማለት ይጀምራሉ። በዚህ የተነሳ ጎል ማሳያ ያሉ የነበራቸው የድሮ የጉብዝና ፎቶና ቪዲዮ ተደጋግሞ እንዲታይ ይደረግ ነበር ሲሉም ይቀጥላሉ። ጃውሳ ይሄ የሶቪየት ዘመን ፈተና ገጥሞታል የሚሉት ዳንኤል ጃውሳ አርጅቷል፣ ደክሟል አሁን አሁን እንደ ጉንዳን እንጂ እንደ ውሻ ምና ከሳቅቶታል የሚለውን መልእክታል ቤታቸውንም ያነሳሉ። እናም ፎቶና ቪዲዮ እየገረበ ነው። የዛሬውም ቢያጣ የቀድሞ ፎቶ ይለጥፋል። የጥንት ቪዲዮ አቀናብሮ ይለቃል። መቼም ሞትን እንደማወቅ ያለ አስቀያሚ እውቀት የለም በማለትም ያጠቃልላሉ። እርሳቸው በማይዋጉት ጦርነት ውስጥ አሁን ፎቶ እየተገረበ ነው በሚሉት ውጊያም እርሳቸውን የሚጠብቀው የሰራዊቱ የምስራቅ ሰሞነኛ ሪፖርት እንኳን ከአንድ ሺህ በላይ ፋኖ የገደልኩበትን ውጊያ ያደረጉ ሲል መግለጫ መስጠቱ ይታወሳል። የክልሉ የብልጽግና ሹም እንኳን በክልሉ ከአራት ሺህ አካባቢ በላይ ቀበሌዎች መካከል ወደ ሁለት ሺህ የሚሆኑት በቁጥጥራችን ውስጥ አይደሉም ሲሉ የገለጹት ከቀናት በፊት ነው። አሁን ባለው ተጨባጭ ሁኔታ ካሉን እንደ ክልል ካሉን 260 ወረዳዎች 255 ወረዳዎች በቁጥጥር ስር ሆነዋል ማለት ነው። ኦልሞስት 45 ወረዳዎች አራት ናቸው። አሁን እንዲሁም በቅርቡም አንድ ወረዳ ነጻ ሆኖ ካሉን 4174 ቀበሌዎች ውስጥ ወደ 2225 የሚሆኑ ቀበሌዎች ነጻ ወጥተው የኛ የጸጥታ መዋቅር ህዝቡን እያደራጀ የፖለቲካ መዋቅራችን ህዝቡን እያደራጀ እግር እየተከለ አገልግሎት እየጀመረ የተዘጉ ትምህርት ቤቶች እየተከፈቱ የመንግስት አገልግሎቶች እየተጀመሩ ነው ያለው። ሰራዊቱ የኔን እንቅስቃሴ የመገደብ ፍላጎት ነበረው ሲሉ አቶ ጌታቸው ረዳ ተናገሩ። የትግራይ ጊዜያዊ መንግስት ፕሬዝደንት ጌታቸው ረዳ ቡድኑ እያሉ ከሚጠሯቸው አካላት እቅድ አምልጫለሁም ብሏል። ከመቀለ በወጡበት ዕለት የእርሳቸውን ወደ አዲስ አበባ መጓዝ የተቃወመ ወታደራዊ ኃላፊም በፓትሮል ኤርፖርት ድረስ ተከትሏቸው እንደነበር ተናግሯል። አቶ ጌታቸው ረዳ ወደ አዲስ አበባ ከተጓዙ አንድ ሳምንት ሊሞላቸው እየተቃረበ ሲሆን በተያዘው ሳምንት መጀመሪያ አካባቢ ወደ መቀለ እንደሚመለሱ ገልጾ የነበረ ቢሆንም እስካሁን ግን አልተመለሱም። ከቀናት በፊት ለደህንነታቸው የሚያሰጋ ነገር እንደሌለ ለቢቢሲ የተናገሩት አቶ ጌታቸውም ከሪዮት ጋር ባደረጉት ቆይታ ደግሞ መቀለ ቢቆዩ ኑሮ እንቅስቃሴያቸውን የሚያግድ ውሳኔ ተላልፎባቸው እንደነበር መስማታቸውን ገልጿል። በግሌ ለደህንት የሚያሰጋ እዚህ ግባ የሚባል ምልክት አላየሁም ነበረ። እርግጥ ከማገኛቸው መረጃዎች አንጻር ቀጣይ ሂደት በዚህ ጉዳይ ውስጥ የተሳተፉት የሰራዊት አመራሮች የኔን እንቅስቃሴ መገደብ ፍላጎት እንደነበራቸው ሰማ ነበረ። ይሄ ከእነሱ ውስጥ ካልሰማሁት ድረስ ከቁም ነገርም አልቆጠርኩትም። ግን ምናልባት ቤት ቢሮ እንዳልገባ ይሆን አላቅም። ያው መረጃ የመረጃ ሰዎች አሉኝ ያመጡልኝ ነው። ይህንን የመሰለ ቅድመ መኖሩን የሰማሁት አዲስ አበባ ከደረሱ በኋላ ነው የሚሉት አቶ ጌታቸው ወደ ኤርፖርት በሚጓዙበት ወቅት አካባቢውን በሚቆጣጠሩ ወታደራዊ አዛዥ አማካኝነት የተቋቋመ ኬላ አስቁሟቸው እንደነበር አስታውሰው፣ የኬላው ጠባቂ ግን እኔ መሆኑን ሲያውቅ አሳለፈ ብለዋል። ይሁን እንጂ ኬላውን አልፎ መቀለ አሉላ አባነጋ አውሮፕላን ማረፊያ ውስጥ ሲደርሱም እርሳቸውን ተከትሎ የመጣ አንድ ወታደራዊ ኃላፊ እንደነበር አስረድተዋል። ኤርፖርት ገባው ኤርፖርት አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚባል ምንም አይነት ነገር አልነበረም። አውሮፕላን እስከገባን በኋላ የገባን ነገር ምንድን ነው የዛ አካባቢ ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ አላሰማ ምንም ነው አላደረኩም። ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ ሴኩሪቲ አባልን በዛን ሰዓት የአቪዬሽን ሴኩሪቲ አባል እዛ ካይ ስልክ ደውሎ እሱ ብቻ ነው ወይስ ሌሎችንም ይዞን እየወጣ ያለ የሚል ጥያቄ ሁሉ እንደጠየቀው አውቃለሁ። እዛ እስከወጣሁበት እስከወጣሁበት ብቻ አውሮፕላን ላይ እስከሳፈር ድረስ ከሌላውንም ጭምር አይቼ ይህን ያክል ለህይወት አደጋ የሚሰጥ ነው ሳይሆን ምናልባት የተለዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣሁ በኋላ የእነሱ ደጋፊዎቹ የሆኑ ስለ ማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም ማምለጤ ነው የገባኝ። ስለማምለጤ ሲያወሩ ምናልባትም ይዘውት የነበረ ቅድ መክሸፉን እራሳቸው ናቸው እያጋለጡ ያሉት እንጂ እስከዛ ድረስ ማቋል አልነበረም። ይህንን ወታደራዊ እንቅስቃሴ ለሕይወታቸው የሚያሰጋ ጭምር መሆኑን የገለጹት ፕሬዝደንቱም ይሁን እንጂ አሁንም የትግራይ ጊዜያዊ መንግስት ፕሬዚደንት እኔ ነኝ፣ ማህተሙም እኔ ጋ ነው ብለዋል። ነገር ግን ወደ ትግራይ የሚመለሱ ስለመሆናቸውና ወደ ቢሯቸውም ገብተው ስራቸውን የሚቀጥሉ ስለመሆኑ አለመሆኑ በተመለከተ ግን ያሉት ነገር የለም። እርሳቸው የቀድሞ ፕሬዝደንት እያለ የሚጠራው የህወሓት ጽህፈት ቤት አመራር አባል የሆኑት አቶ አማኑኤል አሰፋ ደግሞ ጌታቸው ወደ ትግራይ ቢመለሱ ችግር እንደማይገጥማቸው በእርሳቸው ቦታ የሚተካውን ላ ኃላፊ ከፍ ፌደራል መንግስት ጋር ተመካክረው እንደሚሰይሙ መግለጻቸው አይዘነጋም። የጊዜያዊ አስተዳደር ፕሬዚደንትን በሚመለከት ህወሓት በፓርቲ ደረጃ ፕሬዚደንቱን አንስቶ ያው እንዴት መተካት እንዳለበት ከኢትዮጵያ መንግስት ጋር እየተነጋገረ ነው። ከዛ ውጭ የፕሬዚደንት ጽህፈት ቤት አልዘጋ የፕሬዚደንት ጽህፈት ቤት ውስጥ ሰዎችን አጅቦ ያስገባል። ከወሰን በኋላ እኮ ጌታቸው በፕሬዚደንት ጽህፈት ቤት ገብቶ ይሰራል እና አሁን አዲስ ነገር አልተፈጠረም። አዲስ አበባ ስለሄደ አዲስ አበባ ከመሄዱ በፊት የነበረችውን ቀን እና አሁን አዲስ አበባ ስለሄደ የተለያዩ ነገሮች የሉም። ከአዲስ አበባ ወደ አማራ ክልል በመጓዝ ላይ የነበሩ ተሳፋሪዎች በጅምላ ታገቱ። እገታው የተፈጸመው በኦሮሚያ ክልል ፍቼና ጎሃጽዮን መካከል ባለ ቦታ ላይ ነው። የሀገሪቱ ዜጎች በሰላም ወጥቶ መግባት ተንቀሳቅሶ መስራት ብርቅ ከሆነባቸው እነሆ ዓመታት አለፉ። ዘጋርዲያን የተሰኘው እንግሊዙ ጋዜጣ በኢትዮጵያ እገታ ወረርሽኝ ሆኖ ተዛምቷል ሲል በቅርቡ ባሰራጨው ዘገባ ላይ ጠቅሶ ነበር። እነዚህ እገታዎች በታጣቂዎች በመንግስት ኃይሎችና በተደራጁ ዘራፊዎች ጭምር ሲፈጸሙ የቀጠሉም ሆኗል። በዛሬው ዕለት ከአዲስ አበባ ወደ ደብረ ማርቆስ ተሳፋሪዎችን አሳፍሮ ሲጓዝ የነበረም ፈለገ ዮን የሚል ስያሜ ያለው ባስ በኦሮሚያ ክልል ከፍቼና ጎሃጽዮን መካከል ባለው መንገድ ላይ አሊ ዶሮ በተባለ ስፍራ ሙሉ ተሳፋሪዎች መታገታቸው ተሰምቷል። ሹፌሩን ጨምሮ ከሃምሳ በላይ የሚሆኑ ሰዎችን አሳፍሮ እንደነበር የተገመተው ባስ በግምት ሁለት ሰዓት ከሰላሳ አካባቢ በአጋቾች ተመቶ ተሳፋሪዎች መውረዳቸውን የአይንም አይሹፌሮች ለመገናኛ ብዙሃን ተናግሯል። በታርጋ ቁጥር ኤ 3273 የተመዘገበው ፈለገ ጊዮን የሚል ስያሜ ያለው አውቶብስ ከአዲስ አበባ ወደ ደብረ ማርቆስ በማቅናት ላይ ነበር። መንገዱ አምስት ሰዓት ከ30 ነው የተከፈተው። ከአዲስ አበባና ከተለያዩ አካባቢዎች የመጡ መኪኖች ቆመን ነበር። የታጋቾቹ አውቶብስ የፊት ለፊት ጎማና መስታወቱ በጥይት ከተመታ በኋላ ሹፌሩን ጨምሮ ተሳፋሪዎችን ይዘው ሄደዋል ይላሉ አንድ አይንማኝ። አክሎም የተወሰኑ ደቂቃዎችን ከሚሊሻዎች ጋር ታጣቂዎቹ ተታኩሰው ነበር። በበርካታ ኦራል መከላከያ ተጭኖ ከመጣ በኋላ ነው መንገዱ የተከፈተው እንጂ በአካባቢው ጸጥታ አስከባሪዎች ትግል ሊሆን አልቻለም ብለዋል። ባለፈው ቅዳሜም ታጣቂዎች በአካባቢው ተመሳሳይ ነገር አድርገው እንደነበሩ ሹፌሮች የገለጹ ሲሆን፣ ሚሊሻና ታጣቂዎች ሲታኮሱ ነበር። ታጣቂዎቹ መኪናዎችን በመምታት ካስቆሙ በኋላ አምስት የከባድ መኪና ሹፌሮችን ይዘው ሄደዋል ነው ያሉት ሾፌሮቹ። ቅዳሜ እለት በነበረው የተኩስ ልውውጥ ምክንያት ለረጅም ሰዓት ጓጽዮን ላይ ለመቆም ተገደው እንደነበር ማስረድተዋል። አግተው ወስዶ ሶስት ና አራት ሚሊዮን ብር መጠየቅ ልምድ አድርገውታል። ነገር ግን ከፍለህም በህይወት ስለመለቀቅህ ዋስትና የለህም ሲሉ ምሬታቸውን ገልጿል። የፈለገውን ባስ ሰራተኞች ለሹፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ማግኘት አልቻልንም። አውቶቡሱ ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ የነበረ ነው የሚል ምላሽ እንዳገኘም ቴክባ ዘግቧል። የዜጎች የዕለት ከዕለት ፈተና እንዲህ ያለ ቢሆንም የባስ ተሳፋሪዎች መታገት ጣፈንታቸው ሆኖ ቢቀጥልም ቅሉ የብልጽግናው አውሮፕላን ተሳፋሪዎች ደግሞ ሀገሩ በታ ሪኩ ትልቁ ሰላም ላይ ነው እያሉ ይገኛሉ። የቤልጂየም ዲፕሎማቶች ከሩዋንዳ ለቀው እንዲወጡ 48 ሰዓታት ተሰጣቸው። ፖል ካጋሜ ያደረጉት ንግግርም እያነጋገረ ነው። እናንተ ማን ስለሆናችሁ ነው የእኛ ኃላፊ ያደረጋችሁ ማን ነው? ሩዋንዳውያን በፈጣሪ እናምናለን ፈጣሪ ቤልጅየምን የሩዋንዳ መሪ አድርጓልን? ሲሉም ጠይቋል። በኮንጎ ጦርነት ምክንያት ሩዋንዳ ከቤልጅየም ጋር ያላትን ግንኙነት ማቋርጣለች። ሩዋንዳ ለታጣቂ ቡድኑ ኤምቲዮኒስሪ በምታደርገው ድጋፍ ምክንያት የአውሮፓ ሀገራት ማዕቀብ እንዲጥሉባት ቤልጅየም ጥሪ ስታደርግም ሰንብታለች። የቤልጅየም ዲፕሎማቶች ኪጋሊ ለቀው እንዲወጡም 48 ሰዓታት ተሰጥቷቸዋል። የቀድሞ ቀኝ ገዥ ቤልጅየም የሩዋንዳ እርምጃ ያልተመጣጠነ ነው ስትል ወቅሳ የአጸፋ ምላሽ እንደምትሰጥ ማሳውቃለች። አሜሪካና የተባበሩት መንግስታት ሩዋንዳ ለኤምቲዮኒስሪ ድጋፍ እየሰጠች ነው ቢሉም ሩዋንዳ ግን ሀሰት ነው በማለት ታስተባብላለች። ሩዋንዳ ቤልጅየምን የቅኝ ግዛት ቅዠቷን ማስቀጠል ትፈልጋለች ስትልም ከሳለች። የሩዋንዳው ፕሬዚደንት ፖል ካጋሜም ቤልጅየም እናንተ ማን ስለሆናችሁ ነው የእኛ ኃላፊ ያደረጋችሁስ ማን ነው የሚለው ንግግር ማድረጋቸውም ከዚህ የተነሳ ነው። የቤልጅየም የውጭ ጉዳይ ሚኒስትር ማክሲን ፕሪቮርት ያልተገባ እርምጃ ነው፣ ለንግግር ዝግጁ እንዳልሆነ ያሳያል። በቤልጂየም ያሉ የሩዋንዳ ዲፕሎማቶች ተቀባይነታቸው ተሽሯል በማለት ምላሽ ሰጥቷል። በዲሞክራቲክ ሪፐብሊክ ኮንጎም በሀገሪቱ መንግስትና በኤኤም ስሪ ታጣቂዎች መካከል በቀጠለው ጦርነት ወደ 7000 ሰዎች መገደላቸውን የመገናኛ ብዙሃን ዘግቧል። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን።